ማሻአላህ እኔ ስንት ስራ ያለብኝ አንቺ እዚህ ቁጭ ብለሽ ስልክ ጋር አይደብርሽም? ትንሽ እንኳን የብዙ እህቶች ርስቅ ተቋርጧል። መዳም ቤት ይሄንን ነገር በጭራሽ እንዳታደርጉት። ጠፍታችሁ የምትሰሩም ስራ ጠፍቷል። አዲስ አረብ አገር የመጣችሁም ስንት ብር ጨርሳችሁ ነው የመጣችሁት? አላማችሁን አትርሱ። ምንም ከባድ ቢሆንም ቢደክማችሁም ያንን ቀን ለማሳለፍ የቤቱን ባህሪ ለመልመድ የስራውን ባህሪ ለመልመድ የመዳምን ጸባይ እስከምትለምዱ የቤቱን ስራ እንዴት እንደሆነ ማስረዳት እስከምትችሉ ቋንቋ እስከምትችሉ ትግስት አድርጋችሁ ስራችሁን ስሩ ማለት ነው። ነገሩ እንደዚህ ነው። ሁለት ሆነው ነው የሚሰሩት። አንዷ ምግብ ነው የምትሰራው፣ አንዷ ጽዳት ነው የምትሰራው። የታወቀ ነው። ኦኬ፣ የታወቀ ነው። መብት አላችሁ ስራው ከበዛ ማለት ነው። ግን መብቱ እንዳለ ይሁንና መብታችሁን ማስከበሩ እንዳለ ይሁንና ማለት ነው። ሁለት ሰራተኛ ጋር የምትሰሩ እህቶቼ አትቸኩሉ፣ ትግስት ይኑራችሁ። እኔ ስለደረሰብኝ ይሄ ነገር ምነግራችሁ ማለት ነው። ስለደረሰብኝ ነገር እነግራችኋለሁ። በኋላ ግን ይሄን፣ ስለዚህ ቪዲዮ አሁን እቺ ልጅ ቪዲዮ ቀርጻ ቲክታክ ላይ ፖስት አድርገዋለች። ኦኬ ብዙ ሰው ደግሞ ኮመንት ላይ ምንድን ነው ያለው? ለእና ትረፍ ትረፍ ጽዳቷን፣ ጨርሳለች ትረፍ ትረፍ ማረፉን ታርፋለች። ችግር የለውም ግን፣ መብታቸውን ለማስከበር አትቸኩሉ። መጀመሪያ የቤቱን ነገር እንዴት ነው ሴትዮ፣ ጸባያዋ እንዴት ነው? አሁን አዲስ ከመጣችሁ ሴትዮ እናንተን ነው የምትሰማው ወይስ የድሮ ሰራተኛ ነው የምትሰማው? የድሮ ሰራተኛ ነው ሰብን የምትሰማው ማለት ነው። ስለዚህ ከእናንተ የሚጠበቀው የድሮዋ ሰራተኛ ያለቻችሁ ነገር የቤቱን ባህሪ እስከምትለምዱ የሴትዮን ባህሪ እስከምትለምዱ ቋንቋ እስከምትለምዱ፣ እሺ እሺ ማለት አንገታችሁን ደፍታችሁ እሺ እሺ ስትሏቸው የቤቱን ምስጢር እራሳቸው ዘርግፈው ይነግሯቸዋል። የሴትዮን ባህሪ እንዴት እንደሆነ፣ የስራው ባህሪ እንዴት እንደሆነ። በቃ የሆነ የቤቱን ኳሊቲ ከሷ የበለጠ ለመስራት እሷን እሺ እሺ ማለት አለባችሁ። ማንን? የቀድሞዋ ሰራተኛ ማለት ነው። ለምን እንደዚህ ካደረጋችሁ መዳምም ቀስ በቀስ ስራችሁ እያየች ትሄዳለች። ከዛም ደግሞ አናታችሁ ላይ ስትወጣችኛው አሮጌዋ ሰራተኛ ለመዳም ማስረዳት ትችላላችሁ። እኔ እሷ አታግዘኝም፣ ቋንቋ ስትችሉ ማለት ነው። እሷ አታግዘኝም፣ እኔ ለራሴ ስራ ሰርቼ የራሴን ስራ ጨርሼ እንደገና እሷን መርዳት አትችልም፣ ይቅርታ አድርጉልኝ። ወይም ደግሞ እሷን ታግዘኝ እኔም አግዛታለሁ ብላችሁ መጨረሻ ላይ የሚስተካክልላችሁ ይሆናል ማለት ነው። ከመጣችሁ ገና አንድ ወር ሁለት ወር ሶስት ወር እንኳን ሳይሞላችሁ መብቴ ነው እና ለጽዳት ነው የመጣሁት። ኢትዮጵያ አይደለው። ከኢትዮጵያ ስት መጪ ማሪ ስንት ብር ጨርሰሽ ነው የመጣሽው? ስንት ብር ነው? ሰማንያ ሺ ብር፣ መቶ ሺ ብር፣ መቶ ስልሳ ሺ ብር ነው። አብዛኛ ዱባይ የሚመጡት መቶ ሰማንያ ሺ ብር ጨርሰው ነው የሚመጡት። ወላ በስንት መከራ ነው ደግሞ ስራ የሚያገኙት። ተንከራተው ምን ብለው ስራ አጥተው፣ ብዙ ለብተው፣ ብዙ ደክመው ነው ስራ የሚያገኙት አብዛኞቹ ማለት ነው። ግን መዳም ቤት አሁን እቺ ምንድን ነው ቢሮ እንኳን ሄዳለሁ አላለችም። በአጭር ቃል እኔ ኢትዮጵያ ሄዳለሁ ነው ያለችው። አረ እባክሽ ኢትዮጵያ የምትጂ ከሆነ እሷ መዳም የምትከስር መሰለሽ እንዴ? ደንታ የላትም መዳሞች። እንደዚህ ፊት ፊት ፊት ስትሉ ማለት ነው። ወላሂ ደንታ የለችም። አሽቀንጥረው ነው የሚያሳፍሯችሁ። ምክንያቱም ስለ እናንተ ባህሪ አያውቁም መዳሞቹ። ለምሳሌ እችኛዋ ሰራተኛ አሮጊዋ ሰራተኛ እኔ ስራ ሳልጨርስ እንግዳ መጥቶ ብዙ ስራ እንደዚህ በዚህ ገብቶ በዛ ወጥቶ እሷ ግን አልጋ ላይ ቁጭ ብላልኛለች ብላ ብትነግራት ማለት ነው ያለ ምንም ያለ ምንም ጥያቄ ነው ትኬት ቆርጣ የምታባረረች ማለት ነው። አዲስ የሆናችሁ ተረጋጉ እንጂ ለአላማ ነው የመጣችሁት። ተጋግዛችሁ ስሩ። እሷም አታግዛችሁ ከሆነ እሷም ታግዘኝ እኔ ማግዛታለሁ ወይም ለራሷ እኔ ማግዛሻለሁ አንቺም አግዥኝ። ቢያንስ አንቺ ፎቅ የምታጸጂ ከሆነ እችኛዋ ምድር ታጽዳ። ከዛ በኋላ ኩሽና የምትሰራ ከሆነ ኩሽና ላይ እቃ ማጠብ፣ እቃ መሰተር ምናምን ተጋግዛችሁ ስሩ። ተስማምታችሁ ስሩ። የምሬን ነው እንዴ እኔ ጥፋተኛ ናት አልልም። ወደዳቸውም ጠላችሁ ማለት ነው። እዚህ ጋ መብቷ ነው ልትሉ ትችላላችሁ። መብቷ እንደሆነ እኔ በደንብ አውቃለሁ። ስለ መብት አትነግሩኝም ለእኔ ማለት ነው። ግን ደግሞ ብዙ ነገር እስከምታውቁ ድረስ፣ የቤቱን ባህሪ እስከምታውቁ ድረስ ማስረዳት እስከምታውቁ ድረስ መቻል አለባችሁ። ሁሉንም ነገር የቤቱን ባህሪ እስከምታውቁ ዝም ብላችሁ ምንም እንደማያውቅ እንደ ጅል ሰው እሽሽ እያላችሁ የቤቱን ባህሪ ኮፒ ማድረግ አለባችሁ። ነጌኮ ቋንቋ ካላወቅሽ ለሴትዮ እኔ ስራ ይበዛብኛል ማለት አትችይም። እኔ ብዙ ስራ ነው ያለብኝ ማለት አትችም። አውቃለሁ። ጽዳት፣ ለምሳሌ ከጽዳት ወጥታችሁ ወደ ቱክስ ትሄዳላችሁ። ከቱክስ ወጥታችሁ ደግሞ አንዳንዱ ነገሮችን ታስተካክላችሁ፣ ታጥባላችሁ። ብዙ ነገር አለ፣ ብዙ ልፋት አለ። አውቀዋለሁ። የሁሉንም ምግብም አውቀዋለሁ፣ የጽዳትም አቃዋለሁ። ግን መብቴ መብቴ ለማለት አስቸኩሉ። መጀመሪያ የቤቱን ባህሪ ልቅም አድርጋችሁ ከዛችሁ በላይ አደርጋችሁ ለማወቅ ሞክሩ። አሁን ላይ እኮ እናንተ ምንም ማታቁ ከሆነ መዳም እውነት ነው የሚመስላት። እነሱ ቁጭንቅላት የላቸው ምን እንደምሰሪ አታቅም። መዳም የምሬን ነው፣ ምን እንደምሰሩ አታቅም። እሷ እኮ ምድርና ፎቅ ሊሆን ይችላል፣ ቱክስ አለ፣ አጠባ አለ። መዳሞች አያስተነትኑም። እነሱ የሚመሩት ፊት ለፊታቸው ባዩትና ባዩት ነገር ብቻ ነው። አሁን ይሄ ቪዲዮ ቀጥታ የኩሽናው ቆሻሻ እና የእሷን ቪዲዮ እንደዚህ አልጋ ላይ ቁጭ ብላ ስልክ እየጎረጎረች ቢታይ ማን ላይ ነው የሚፈረደው? እችኛዋ አዲሷ ላይ ነው የሚፈረደው። መስራት አትፈልግም ነው የሚባለው። ወደ ቢሮ ትመለሻለሽ እናቴ። ደሞዝሽ የለፋሽበት የደከምሽበትሽን የደከምሽበትን ደሞዝ ትቀማያለሽ ቢሮ ላይ ማለት ነው። አዳዲስ የሆናችሁ አላማ ይኖራችሁ፣ ስርዓት ያዙ። መጀመሪያ ይህንን ምክር እስከ መጨረሻ አዳምጡት። የምሬን ነው ብላችሁ እንዴ፣ ጨራሽን እኮ ነው የገረመኝ። ቢሆንስ ገና አዲስ እኮ ናት። ደሞ እኮ ኢትዮጵያ ይሄዳለሁ ማለቷስ ኢትዮጵያ ነው የምሄደው። ኢትዮጵያ የምትሄጂ ከሆነ ራስሽ ነው የምትጎጂው፣ ወላሂ። እህቶቻችሁን ስታመጡ እህቶቻችሁን ስታመጡ ይህን ነገር ነግራችሁ አምጡ። ወላሂ እውነት ይህን ነው። በእርግጥ ሁለት ሆኖ ከመስራት እኔ ስራ ቢበዛብኝም አንድ ሆኜ ብሰራ መርጣለሁ። አልወድም እኔ ለሁለት መስራት። ምክንያቱም እንደምታዩት ፍክክር አለ፣ ብዙ ነገሮች አሉ፣ ብዙ ብዙ ነገሮች አሉ። ግን እንደ ፍላጎታችሁ ሳይሆን ህይወት እንደመረቻችሁ ነው። ሁለት ሰራተኛ ሶስት ሰራተኛም፣ ሊኖር ይችላል። ግን እናንተ መጀመሪያ መብታችሁን ለማስከበር ከመሯሯጧችሁ ወይም ኢትዮጵያ ሄዳለሁ ምናምን ከማለታችሁ በፊት ጠንቅቃችሁ ማወቅ አለባችሁ። የቤቱን ባህሪ የቤቱን ባህሪ ማለት ነው፣ የሴትዮን የምድሬን። ነው እንዴ አውቃለሁ እኮ አያገባትም፣ ማለት ስለ ምግብ አያገባትም። ግን ደግሞ ማገዝ መተጋገዝ አለባችሁ። አንቺም ምግብ የምሰሪዋም ስራ የሚበዛብሽ ከሆነ በጠዋት ክፍለ ጊዜ ትርፍ ሰዓት ሲኖርሽ እሷን አግዣት እንድታግዝሽ ማለት ነው። እንትን ደግሞ አላይ አላግዝም ምናምን የምትይ ከሆነ ደግሞ እራስሽ እንችለሽ መስራት ትችያለሽ። አልሙሄም እኔ አሁን ፎከስ ያደረግኩት መብት መሆኑ ብቻ አይደለም፣ መብታችሁ መሆኑ ምናምን ብቻ ሳይሆን አትቸኩሉ። እንደዛ ለማለት ርቃችሁን እንዳትቆርጡ በራስ እጃችሁ ለማለት ፈልጌ ነው። ምክንያቱም በጣም ብዙ እህቶች ሀበሻ ፈልፈላ ነው፣ የምሬን ነው የምላችሁ፣ ፈልፈላ ነው ሀበሻ አሽቀንጥሮ ነው። አሁን እኔ ቤት ማለት ነው፣ ሌላ ዜጎች አሉ፣ ምንም ቢያደርጉ እኔ ለሴትዮ አልናገርም። ወላሄ ራሴ እናገራቸዋለሁ እንጂ ለሴትዮ አሳልፊ አልሰጥም። ርስቃቸውን እንዳይቋረጥ ብዬ ማለት ነው። አልሙሄም ስለ መብትና መብቱን ተውት ብያቸዋለሁኝ ጠንክራችሁ በርትታችሁ ሁሉም ነገር እስክታውቁ ድረስ እንዳላወቀው ሆናችሁ ይህንን መጥፎ ጊዜ ለማሳለፍ በርቱ። ቢያንስ የመጣችሁበትን ገንዘብ እስከምትመልሱ እላችኋለሁ። ወዳችኋለሁ።